በደቡብ ኢትዮጵያ ክልል የማርበርግ በሽታ ስርጭትን ለመቆጣጠር ከዞኑ ውጭ የሚደረጉ አገር አቋጭ የትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ እንደሚሆኑ የዞኑ የማርበርግ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ አስታወቀ። በቴፒ ከተማ አጠቃላይ ሆስፒታል አንዲት እናት በ28 ሳምንት የእርግዝና ቆይታ ከአንድ ኪሎ ግራም በታች የሚመዝን ሕፃን በሰላም ተገላግላለች። ኢሳይያስ አፈወርቂ ሱዳን ገቡ። ኖርዌይ የኤርትራ መንግስት የሚደግፉ ትውልድ ኤርትራውያንን ዜግነት እንደምትነጥቅ አስታወቀ። ለዝርዝሩ እንመለስበታለን። ሰብስክራይብ ላይክና ሼር ማድረግም እንዳትረሱ ለማስታወስ እወዳለው ወደ ዝርዝር ዜናዎች አልፋለሁ። በደቡብ ኢትዮጵያ ክልል አሪ ዞን የማርበርግ በሽታ ስርጭት ለመቆጣጠር ከዞኑ ውጭ የሚደረጉ ሀገር አቋራጭ የትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ እንደሚሆኑ የዞኑ የማርበርግ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ አስታወቀ። ወቅታዊ የሆነው የማርበርግ በሽታ ወረርሽኝ ከዕለት ተዕለት አስከፊ የሆነ መምጣቱን ያስታወቀው የአሪ ዞን የበሽታውን ስርጭት ለመቆጣጠር በዞኑ ዋና አስተዳዳሪ የሚመራ ግብረ ኃይል መቋቋሙን ገልጿል። በዚህም ትምህርት ቤቶች ተዘግተው ከፍተኛ ርብርብ እየተደረገ እንደሚገኝ የተገለጸ ሲሆን አሁን ላይ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ጀምሮ ለአንድ ሳምንት ዝግ እንደሆነ የግብረ ኃይሉ ትራንስፖርት ዘርፍ ሰብሳቢ የሆኑት የአሪዞን ትራንስፖርት እና መንገድ ልማት አስተዳደር ጽሕፈት ቤት ኃላፊ አቶ ግዛው ኃይሌ ገልጸዋል። በተጨማሪም በከተማ የሁለት እግር ተሽከርካሪዎች እና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተመላክቷል። ይህ በእንዲህ እንዳለ በምርምር በትምህርትና ስልጠና እንዲሁም በዓለም አቀፍ የጤና መፍትሄዎች አማካኝነት ለወረርሽኝ ዝግጁነት ማሳደግ ዓላማ አድርጎ የተቋቋመው እና ከአርባ በላይ በሆኑ አገሮች ውስጥ የሚገኙ ግንባር ቀደም የሰዎችና የእንስሳት ቫይሮሎጂስቶች ጥምረት የሆነው ግሎባል ቫይረስ ኔትወርክ በደቡባዊ ኢትዮጵያ በቅርቡ ስለተረጋገጠው የማርበርግ ቫይረስ በሽታ ወረርሽኝ መግለጫ አውጥቷል። በቴፒ ከተማ ጠቃላይ ሆስፒታል አንዲት እናት በ28 ሳምንት የእርግዝና ቆይታ ከአንድ ኪሎግራም በታች የሚመዝን ህፃን በሰላም ተገላገላለች። ህፃኑ ሲወለድ ክብደቱ 895 ግራ ግራም ብቻ ይመዝን የነበረ በመሆኑ በሆስፒታሉ የቅርብ ክትትል ውስጥ እንዲቆይ መደረጉን በሆስፒታሉ የሕፃናት ስፔሻሊስት ዶክተር አብርሃም ሙላ ገልጸዋል። የአንድ ጤነኛ ህፃን በእናቱ ማህፀን ውስጥ የሚኖረው የቆይታ ጊዜ ከ37 ሳምንታት እስከ 40 ሳምንታት ሲሆን ህፃኑ ሲወለድ ክብደቱ ዝቅተኛ ነው የሚባለው ደግሞ በ2.5 ኪሎ ግራም በታች የሚመዝን ሲሆን እንደሆነ የጤና ባለሙያዎች ይገልጻሉ። እናትና ልጁ በኢትዮጵያ አጠቃላይ ሆስፒታል ከ23 ቀን የህክምና ክትትል በኋላ በሰላም ወደ ቤታቸው መሄዳቸውንም ዶክተር አብርሃም ገልጸዋል። በዓለም ጤና ድርጅት መረጃ መሰረት በ28 ሳምንት ዕድሜና ከ1 ኪሎ ግራም በታች የሚወለዱ ህፃናት በሕይወት የመቆየት እድላቸው እስከ 40 በመቶ መሆኑንም ባለሙያዎች ጠቁመዋል። ያለ ጊዜያቸው ቀድመው የሚወለዱ ህጻናት ብዙውን ጊዜ በእናታቸው ማህፀን ውስጥ ወሳኝ የሆነውን የእድገት ሂደት በሙሉ ወይም በከፊል ስለማያጠናቅቁ ቅርብ የሆነ የህክምና ክትትል ያስፈልጋቸዋል። እንደ ዶክተር አብርሃም ገለጻ በሆስፒታሉ የሚገኙ ባለሙያዎች ባደረጉት ከፍተኛ ርብርብ የህፃኑን ህይወት በተሳካ ሁኔታ ለመታደግ ተችሏል። ሆስፒታሉ ለእናቶችና ህፃናት የሚሰጡ አገልግሎቶችን በማዘመን ተገቢ የሆነ አገልግሎት እየሰጠ እንደሚገኝም ተመላክቷል። የኤርትራው ፕሬዝዳንት ኢሳይያ አፈወርቂ ወደ ፖርቱ ሱዳን አቀኑ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጀኔራል አብዱልፈታህ ቡርሃን ባደረጉት ግብዣ ፕሬዝዳንት ኢሳይያ አፈወርቂ ፖርቱ ሱዳን ገብተዋል። ፕሬዚዳንት ኢሳያስ አፈወርቂ ኤርትራ ከሱዳን ጋር በተለያዩ ደረጃዎች የሁለትዮሽ ግንኙነቷን የበለጠ ለማሳደግ በጋራ እንደምትሰራም ተናግረዋል። የሱዳኑ ወታደራዊ መሪ አልቡርሃን ከጀነራል ሐምዳን ደጋሎ ጋር ጦርነት ውስጥ መሆናቸውን ተከትሎ ኤርትራ ለአልቡርሃን ወታደር በማሰልጠን እንዲሁም የሱዳንን አየር ኃይል ተቀብሎ በማስተናገድ ድጋፍ እያደረገች መሆኑን በጀነራል ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ያስታወቀ ሲሆን የኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ ማውጣቱ የሚታወስ ነው። ኖርዌይ የኤርትራ መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ለሁለት ዓመታት መርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌጂያን ኤርትራውያንን ዜግነትን ለመንጠቅ ወስኗል። የኖሮ ዜግነት የተሰጣቸውን ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው አምስት አባላት ያሉት መርማሪ ኮሚቴ ነው። መቶ ሰላሳ አምስት ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለ እነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው መቶ ሰላሳ አምስት ሰዎች የኖሮ ዜግነት የተሰጣቸው ሲሆኑ ላለፉት ስምንት ዓመታት በአገሪቱ ኖረዋል። ከአሁን ድረስ ሀያ ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች ሰላሳ ሰዎች ደግሞ እየተመረመረ ነው። አጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ አይደለም። በኖሮ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ሕጉ ይደነጋል። የኖሮ የመንግስት የትውልድ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ የአሁኑ ለመጀመሪያ ጊዜ ነው። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለስርዓት ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖሮ የጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። የኖሮ የስደተኞች አገልግሎት ተቋሙ እንዳለው ኤርትራውያኑ ለኖሮ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና የሰብአዊ መብት ጥሰትና አስተራት ትክክለኛ አይደለም። የኖሮ የመንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከሁለት ዓመታት በፊት በተነሳው ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበሩ ኤርትራውያን አንዱ እንደ ኤሮፓ አቆጣጠር በ2013 በኖሮ የጥገኝነት ያገኘ ግለሰብ ነው። የኖሮ የስደተኞች አገልግሎት ተቋም እንዳለው ቱርድ ኤርትራውያኑ ላይ የተካሄደው ምርመራ በዋነኛነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው። በኦስሎ እና በርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን፣ በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎች እና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። የኤርትራ መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን፣ በድጋሚ ምርመራው መጀመሩ ተገልጿል። አውሮፓውያኑ አዲስ ዓመት በኋላ የኤርትራውያኑ ይግባኝ እንደሚታይ የኖርዌይ የስደተኞች አገልግሎት ተቋም አስታውቋል። በምርመራ ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ? ለምን የሸሹትን መንግስት ይደግፋሉ የሚሉትን መፈተሻቸው ተገልጸዋል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሑፎች በተጨማሪ ኖርዌይ ከሚኖሩ እና የኤርትራ መንግስት ከሚቃወሙ ትውልድ ኤርትራውያን ጥቆማ ሰብስቧል። የጥገኝነት ኤርትራውያን ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነትም ሊሰረዝ ይችላል። ወደ እስራኤል በህገ ወጥ መልኩ የገባና የኤርትራ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ ሀገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወሳል። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ነው። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታት ኑሮውን በዚያው አድርጎ ቆይቷል። እንደ አውሮፓ አቆጣጠር በ2023 በእስራኤል መዲና ቴልአቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስን ጨምሮ 5 150 ሰዎች መጎዳታቸው ይታወሳል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን፣ ሰብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ እንድትሆኑ እንጋብዛለን። እናመሰግናለን።